ያያልኩኝ ወደ ትናንትናው በአርቱቱ ባርቱቱ ታሪክ ይገባለሁ ማለት ነው። የትናንትናው ባርቱቱ እንደቀጠለ ነታችን ያው እንደነገርኳቸው ከሰባት ወር እርግዝና በኋላ እንግዲህ ወንድማችን ቤታችን የቤቷን አንጥቶ ያልተጠቀመው መድኃኒት የለውም ለማስወረድ ያን ልጅ ማለት ነው፣ ያን ልጅ ለማስወረድ ያልተጠቀመው መድኃኒት የለውም። በማህፀኗ ሰባት ጊዜ፣ በአፋ ሰባት ጊዜ አስገብቶ መድኃኒቱን በቤብስ ያዘጋጅቶ ያን ልጅ እየረገጠ ቁልቁል በእርግጫ ማለት እንግዲህ፣ እርግጫ አስቡት። ይህ ሆቢ እርግጫ አስቡት። እንኳን እሷ እርጉዞ አይደለም እኔ ይህን ቦርጭ ቢያደረጉኝ አስቡት። እንግዲህ ማለት ነው በጣም ነው እንትን የሚለው አለ። ኮላሀል ታሪክን ጥራ አድርጌ ነው የሚናገራችሁ ማለት ነው። ወዶችዬ እንዴት ዝኩኖ ቀጠለ ማለት ነው። ያ ምንም ምንም አደረጋት። መጨረሻ ላይ ያችን ነብሰ ጡር ኸላስ ለካ ልጁ ምግብ አንደኛ ምግብ አልበላችም። በባዶ ሆድ ነው ያን መድኃኒት የተሰጣት። ምክንያቱም ልጁ ጠንቅቆ ያውቃል ማለት ነው። ምክንያቱም ልጁ እዛ አራት ልጆች አሉት፣ እዚጋ ሚስቱ እርጉዝ ናት። ቢገርማችሁ ይችኛ ትምህርስቱ እርጉዝ እርጉዝ ናት ተመሳሳይ እርግዝናን ያረገዙት ተመሳሳይ ስራቸው በአንድ ወር ውስጥ ነው ያረገዙት። ችኛቱም እህታችን ተጠቂቱ እህታችንም ያችኛት ደግሞ በእኔ ካናት ማለት ነው። እንግዲህ አስቡት ይህ ሁላ ሲከሰት የሚገርማቸው በመሀል ላይ የችኛቱ ሚስቱ ትክክለኛ ሚስቱ ሁለተኛ የገባቸው ሚስቱ ሰምታ ልብስ ዋለ ክሮሮክስ ምናምን ደፍታባት ክሮሮክሱላ ተበላሽ ተነበራለች ሻንጣ ማለት ነው። ሁለት ሻንጣ ውስጥ ክሮስ ደፍታባት ማለት ነው። ምክንያቱም እች ልጅ በወር በወር የምትወጣው በዛ በቪዲዮ ተገዳ ነው ወደ አይደለም ማለት ነው። እንደዛ ሆኖ እያለ ያ ሁላ መከራ አሳልፋ ያ እርግዝና ተከሰተ። ያ መጥፎ እርግዝና ማለት ነው። ያን መቋቋም አቃታት። ይች ልጅ አንደኛ ሀዘኑ ውስጧ አለ። እህቷ በባህር ስመጣ ሞታባታለች። ሁለተኛ ታላቅ ወንድሟ ተመታባት በጥይት። ያው ተቃላችሁ የመን እንትን ስትሆኑ ደላላ ስትሆኑ ብዙ ነገሮች አሉ ማለት ነው። ያ ሁኖ ወንድማ ተመቶ መጣ ተመቶ ከተማ መቶ ነው እንግዲህ፣ ብስቁልቁል ብሎ ምን ብላ ተመርገዟ በፊት ያገኛት ማለት ነው። ይሄን ኩላ መከራ አሳልፋለች። ሀዘን በውስጡ አለ። ለቤተሰብ እንዳትናገር፣ እዛ ጋር ቤተሰብ ዴም ይገባል፣ ጦርነት ይገባል ማለት ነው። እዚ ጋ ለወንድማ እንዳትናገር፣ ይሄን ልጅ ይገለዋል፣ አሊያም ደግሞ እሳን ይገላታል። ይሄ ነገር ነበር ያስፈራት ያለው ማለት ነው። ያሁላ ሲከሰት ማለት ነው። እንግዲህ ተመልከቱ፣ ስብሐናላህ ታየሩ ማለት ነው። መጨረሻ ላይ እንግዲህ ያ ልጅ ምን ምንድን አደረገው ልክ አላዲ ለእሷ እራሷን ልልስ ስትል አንጥቶ የት ነው የጣላት አረቦች ቤት እዛው የምትሰራበት ቦታዋ በር ላይ ጥሏት ይሄዳል በካሜራ ሲመለከቱ አንድ ሰው ያቺ ልጅ ወሩሮ እንዲ የሚሄድና የሆነ የሚንፈራፈር አይነት ጥቁሯ እንትን የለበሰ ያያሉ እየሮጡ ሄደው ያቺ ልጅ አንስተው ጉርብ ከፍታ አረብ እናንተ የተባረከ ምኳን ባለ ወላሂ እላቸዋለሁ የተባረከ አረብ አለ ማለት ነው ያቺ ልጅ አንስተው እንዳትገቢ አንችል ዳገቢ ዳግም ይነግርሻለሁ ይባል አልቆርጥበት አላቅበትም ያችን ልጅ አንስታ አረቢቱ በጉርብ ተሰባስቦ ያ ተሰባስቦላት ከስንት ሺህ በላይ ጨርሳ አመልያ ሆኖ ያልጅ ወጣ። ምክንያቱም ሙቷል። ልጁ የሰባት ወር ነው፣ መወለድ የራሱ ይችል ነበረ፣ ግን በመድኃኒቱ የተነሳ እንደዛ ተሆነው። እነዚህ አረቦች ምርጥ አረቦች ባይሆኑ ኑሮ እችል ምን ይውጣት ነበር? ታቃላችሁ ረጅም ሰዓት ነው ያወራ ነው። እንጃ ከአንድ ሰዓት በላይ አውርተናል። ግን ስብሓንላ እኔ እንጃ የእሷ ታሪክ በጣም እያስለቀሰኝ እንባ እያወጣሁ ነው። ወላ የሰማት ማለት ነው ወላ እኔ እንጃ በጣም ከምነገራችሁ በላ አሳዘነኝ ታሪኳ። ማንም እንጃ እኔ አላቅ እኛ ማሁን እኮ በቃ ሰቃይ ደርሶብና ሊን እናለን እኛ መደፈር አልደረሰብን ው መሰቃይ ተልደረሰብን ው በወንድ ግልምት ተልደረሰብን አራ አልሐምድላ ረክን ሐምድረከ ሽኩር። ይህም ግን እያንዳንዱ ሰው የሚወደውን ሰው ሊያጣ ይችላል። ግን ዓለም እኮ እች ዓለም እኮ እንደዚህ ናት። ለአንዱ ሲዘንብ ለአንዱ ያካፋል እንደሚባለው አይነት ማለት ነው። ነገ ወደ አንዱ ናት፣ ዛሬ ወደ ሌላኛ ይት ናት። ያም ሆኖ ሳለ ያው ሰዎቿ እንግዲህ አፋፍ ሰው ምን ብለው ጉርብ ከፍታ ሴት እየቱ ሰውየው ጨምሮ ሰርታ ትከፍላለች ብሎ በቃ አስራ ሰባት ቀን ጎማ ውስጥ ናት። አያሰማም አለማ አመል እየው እንትን ተባለ። ያ በማህፀኗ ና በአፋ የገባው መድኃኒት ቁጭ ና አለው ተኸይሉ እንግዲህ ልጁን ከገደለ በኋላ ቆጭ ነው ያለው ማለት ነው። አንደኛ ተረግጣለች ሆዷን በሉ፣ ሁለተኛ ደግሞ የመድኃኒት አለ ሰባት ሰባት፣ እንግዲህ አስቡበት ማለት ነው። ወሎ ዩቱብ ላይ እንትን ያለችው አይነት ቢሆንም የወሎ ትሉ የቀረበችው ታሪክና የዚህ ታሪክ በጣም አይገናኝም። በጣም ነው የሚያሳዝነው። ያ እንደዚያ ሆኖ ሳለ እች ልጅ አስራ ሰባት ቀን ተገኦ ጎማ ውስጥ ናት። አልነቃችም። በአስራ ሰባት ቀናት ስትነቃ ምን እንደተከሰተ የምታውቀው ታሪክ የላትም። አምልያናት መንቀሳቀስ አትችልም። ልጇናት ታለች። እዚህ ጋር ልጇ ሙቷል። በቃ ብዙ ነገራቶች አለ። ዓለም ጨለመችባት። ስብሃናለት። በተደጋጋሚ ራሷን ለማጥፋት በረኪና ልጠጣ ስትል፣ ያኔ ክሮሮክስ ባሉት ሴትዮ በተደጋጋሚ ትይዘኛለች አለች። እዱኒያ እንደዚህ ናት ብላ ትመክረኛለች አለች፣ ቁጭ አርጋ ስብሓንላ እናንተ፣ እንዴት አይነት የተመረቀ አረብ አለ ወላ ላዚም፣ ስንት ስንት አረብ አለ የተመረቀ ዓረብ ወላ ለሰው ልጅ የሚያዝን በቃ ብዙ ነገሮች አሉ። ወላ ላ እንምላችኋለን እና እንደዚያ አድርጋ? ይቻረብ እዛው ቤታቸው ወስደዋለች። ወላይ ወር አስታመው ነው ረፍተት አድርግ ብለው ወር አስታመው ነው። ሾርባ ሰርታልኝ፣ ሙቋን ሰርታልኝ፣ አሲዴ አድርጋልኝ፣ ገንፎ አድርጋል ነው አለች። ክፍል ያልጥታ ምት ላይ እንደዚህ አድርጋ አሳክማ እንትን ብላ ወላይ ቢገርማችሁ ማለት ነው። ከፍለች ሰጭኝ ያላትን ያላትን ሰውዬው ተወላት ማለት ነው። እንዲሁም የጨመረላት ነው ማለት ነው። እንደዚህ ኩናለች። አልሐምዱሊላህ አበሻ የሚባል ጣለው አለች። ቢገርማችሁ የእናቷ ልጅ አለች፣ የእናቷ ልጅ እዚሁ ሳውዲ አረቢያ ሪያድ ውስጥ አለች ማለት ነው። ከዛ ግን ቢገርማችሁ ስብሃን አላሁ ይቺ የራሷን ስታ ለእህቷ ተደውሎባት፣ እህቷን ለሲባት ተደውሎባት፣ እህትሽ እንዲዝ እንዲዝ አደጋ ደርሶባት ኦ ሆስፒታል ላይ ያለ ነውና ነው ተሮና ያት ሲሏት እሷ ላይ ታገባ ነበረ በነገር ታገባ እንደ ዛሬ ነበር የተደወላት። የሰርጌን ቀን አትበክሉብኝ አትነጅሱ ብላ ነው አሉ። ጆሮ ላይ ጥርቅም ያደርጋችሁ። አስቡት፣ የእናቴ ሊፉና እንደዚህ ብታደርግኝ ያለውን ሐዋል እንግዲህ አስቡት፣ የሚሰማችሁ ስሜት ምን አይነት ስሜት ነው እናንተ? በእሷ ቦታ ብትሆኑም እንትላላችሁ። አንዳንዴ ሰው ኑሮ ሰው ይጠማችኋል ማለት ነው። እኔ አንዳንዴ እንኳን የእናት ያባት ያልኖረ ብዬ እንትላለ። ምክንያቱም ብቻ የመፈጠር ምንም የበድነኝ ነገር የለም አልሐምድሊላ። አሉ ደግሞ እንዲህት ከእህትም በላይ የሆኑ ጓደኞች አሉ። አልሐምድላ ወላ ከልሐምድ ላ ከሽቁ ሙላዚም የእናት እያባት ልጅ የእናት እያባት ልጅ ኑሮ ካልጠቀመ እሽ ፋይዳ ለእሷ ከጎነ ማንም የለም ነበረ። እንግዲህ ማለት ነው እንደዛ ያን ያንኩላ ስቃይ አይታ መከራዋን አይታ እች ልጅ አልሐምዱላ ከዛ ነገሮች ላ ወጥታ መነሳት ጀመረች፣ መቆም ጀመረች። ልብስ ነጋዴ ሆነች። እዛው አረቢ ተፈቀደች ላት ልብስ ነጋዴ ሆነች። እደዋንም አልሐምዱላ ያለባት ምዳ ከፍላ የተወላትን ተወላ ሰውዩ መጨረሻ ላይ ራሷን ለማንሳት ሞከረች። ወንድ ልጅ ግን በጣም ቀላች ስሬስ ማለት ነው። ምክንያቱም ሌላ ደግሞ ታሪክ አለ በመሀል ያንን ሰውዬ ለማስያዝ እምባስ የሚሰራ ሊጋ ትገናኛለች የአምባሲ የሚሰራው ልጅ ለካ ያንን ሰውዬ በጣም ይጠላዋል። ዝጋ አይደለም ችግሩ መጨረሻ ላይ ነው። ከዛ እሺ እረዳሻለሁኝ፣ እንደዚህ እንደዚህ አይነት ቦታ ነው። ምክንያቱም እኔ ሰውዬውን በጣም ስለምጠላው የኔን ፍቅረኛ ስለወሰደብኝ አብረን እንበቀለዋለን ይላታል መጨረሻ ላይ ምን ቢሆን ጥሩ ነው እሺ ብላ ሞኝት አምነው ደዋ ውላ ይዟት ይሄዳል። ይዟት ሄደው የት ነው ጫካ ተኸይሉ ሌላ በሽታ ሌላ ቆሰል ማለት ነው እንግዲህ በዳነች በሶስት ወሩ ተቅሪበን በአራት ወሩ ይጠየቅ ያኔን ትትላልች ይህን የምትወሽደኝ አሁን እየደረስን ና ይላታል። ይሄዳሉ እዛ ጨለማ ውስጥ እሱም ገና ሁለት ወሬ ነው ሶስት ወሬ ነው አምን እያተተደረግኩኝ ባከን ትለዋለች። ይደፍራታል። ሌለኛ ቁስ ማለት ነው ስብሓንላ። ደፈራት፣ ያ ልጅ ደፈራት። ደፍሯት እዛው ጥሯት አተዲ እንደምን ብላለ እኔ ሴትዬ ትናት ወላ ወላ ናቸዋል። እንደዚች እንዳረብ ጀግና፣ እንደዚች እንዳረብ ቻይ ሶብረኛ የለም። ልክ እንድናት ሆና ማለት ነው። መግቢያዋም ናት እሷ ምሷ ላይ ነው የሚደውለው። እንደዚህ እንደዚህ አይነት ቦታ ወድቅ ያለ ነው ሰጅ እንተከሰታ አራስ እንደዛ ሆነ አፋፍሰዋለች። እንደገና መጨረሻ ላይ መልሼ ታመምኳለች። ለካ አመልዮዋ ትክክል አይደለም፣ ወይም ውስጥ ይቀር እንደ ኪስ ነገር አለ ለካ መድኃኒቱ በጣም ኢንፌክሽን ፈጥሮባት ነበረ። መልሳ እንደግኖ እንደገና በሶስት ወሩም አራት ወሩ አመልያ ተደረገች፣ አመልያ ተደረገ። ያንን ኪስ ነገር አወጡላት፣ ለቀሙላት፣ አጸዱላት። መጽ ማሀፀኗን ማለት ነው በዛ እንደዛ ሆነ። በእንደዛ ቀጠለ ማለት ነው፣ ቀጠለ ሁለተኛ ሀዘንን አፈራች። ደማች ኖረች መኖር ጀመረች። እያለች ኑሮ መታገል ጀመረች። ግን ወንድ ላይ በጣም ነው የምጠላው። በጣም ሴሪስ በጣም ነው የምጠላው ወንድ ልጅ የሚባል የተወሰነ አወራችኋለሁ አለች። ከዛ በኋላ ብሎ ካረጋችኋለሁ አለች። ምክንያቱም በጣም ነው የሚያስጠላኝ አለች። በጣም በጣም የሚያስጠላኝ መጨረሻ ላይ ምን ሆነ? ጀግና ሆዬ እንግዲህ ኢትዮጵያ ሄዶ ተመለሰ አለች። ኢጃዛ ሂዶ ተመለሰ፣ ሂዶ ተመለሰ። መጨረሻ ላይ ሂዶ እንድተመለሰ፣ እኛ ምንም ማደርጋቸው። መጨረሻ ላይ እኔ እንደው በጣም እንተስ በጣም ተናደድኩኝ። እንደገና ለወንድሜም ነገርኩታለች። ያ ነገር ተነገራለች። ለቤተሰብም ተነገረ። ሰባት ወር ታሰራል። በቃ አላደለ። ራሱን እንዲጠላ ተደርጎ ተደበደበ። በቃ ተደበደበላት። አልሐምዱሊላህ እስር ቤት ሰባት ወር ተወረሰበት፣ ሁሉ ነገሩም በቃ ሁሉ ነገር ዘግት ገባ። ተወረሰበት አለች። የተወሰነ ደስ ይላታል ብዬ ተስፋ ጠርጋለሁ። እኔ በበኩሌ ደስ ነው ያለኝ፣ ምክንያቱም የቁም ቅጣት ሆንለታል። ሳውዲ አረቢያ ላይ አለም ደግሞ በጣም ሾርጦችን በጣም ያውቃል ብለዋል። በጣም ነው የሚፈሩት አሉ። የሆነ ሰው እንደዚህ ማነው ሲባል እንደዚህ ነው ሲባል፣ በጣም ነው የሚፈሩት። ብዙ ሰው አማክሬ የነበራለች። እንዴት ዝኮ ነው ኖርኩኝ ኖሮ ወይን እሱም ስለተሰረ ና እንደገና በሰባት ወሩ ተፈታ። ያው ከፊል ምናምን ስላለው አለች። ከዛ ተፈታ ተፈታ። ያው ራስ አሁን ያው ሪያድ ላይ ይንጎባለላል አለች። እንደ በፊቱም ባይሆንም ምንትሉ ግን ስራውን የሚያቆም አይመስለኝም። ይሄ ሰውዬ በዛች በልጅ ብቻ አይደለም ስራውን እየሰራ ያለው እያደማ ያለው እያቆሰለ ያለው ብዙ ሴቶችን ጎርቶ ሊሆን ይችላል። ብዙ ነገሮች አሉ። ምክንያቱም ወንድ እሱ ብቻ ነው የሚኖረው እንግዲህ ሀያ ምናምን ሴቶች አሉት እዛ እንትን ለራሱ ክላስ አለው። ማንም ወደዛ ወደ እሱ ክላስ ማንም አይሄድም። እንግዲህ አስቡት፣ ስንት አይነት ሴቶችን ወይ ደፍሮ ይሆናል ስንት አይነት ሴቶችን አሰቃየቱ ይሆናል። ምክንያቱም ሚራዳ በጣም ይፈራላለች። ከሌና ተተባለ በጣም ነው የሚፈሩታለች። እንደዛ ሆኖ በቃ እንደገና ለቤተሰቦችን ተናገርኳለች። አሁንም በቃ ቤተሰቦች ምን ማዝራል ሚን ላስብሬ ስብሬ እንደዛ ተደርጎ መጽናናት ተጽናኑ፣ የተወሰነ እንግዲህ እኔም እየተጽናናው በእግሬ ቁም አለሁኝ። አሁን አሁን ላይ ግን እኔ የምፈራው ነገር አለች። ትዳር በቤተሰብ ይመጣልኛል፣ ግን ትዳርም በጣም ነው እየፈራው ያለሁት። ያለውበት ሁኔታ ምክንያቱም ታንዲያሉ ሁለት ም ስለተደፈረችም ጭምር አለ አደለ የአሚሯ የሚፈክረው ሁሉም ወንዶች አንድ አይነት ናቸው ብላ ነው። ሁሉም ወንዶች አንድ አይነት አይደለም፣ በነገራችን ላይ ማለት ነው። ለእህታችን አስተያየት፣ ምክር ስጡልኝ በተቻላችሁ አቅም። እህታችን ብዙ ምክር ያስፈልጋታል፣ ብዙ አስተያየት ያስፈልጋታል። አስተያየታችሁን በየኮመንቱ አስቀምጡልኝ። እኔ ስለማወራው ወሬ ብቻ ነው እንዲጻፍልኝ የምፈልገው እንጂ ዝም ብሎ ስለማይወራ ወሬ ኮሜንታ ትጻፉልኝ ውዶች እየ ስሬ ሲሆን ነው። እችን እህታችንን እንዴት አድርገን ነው ከዚህ ካለችበት ነገር ምናዋጣት? ምክንያቱም በቤተሰብ ላይ የሚመጡት ትዳሮችንም እየመለሰች ነው። እንዲያትመልስ የምናደርጋት በምን አይነት ሁኔታ ነው? ይሄንን አግዙኝ እላቸዋለሁ ውዶችዬ። ታሪኩ እንግዲህ የእሷ ታሪክ እዚህ ላይ ያቋጫል ማለት ነው። አሁን ላይ ትዳር በጣም ነው የምፈራው፣ ምን ላድርግ የሚለው ነው። ምክር እንዲሰጧት አሊያም ደግሞ በእኔ የምትማሩ ካላችሁ በእኔ ተማሩ። እንደገና ደግሞ አላዴለ ቤተሰብ አንዴ አንዴ አምኖ የሚሰጠን እምነት አለ። ወንድሞ አመነው ሰጠው ይችል ማለት ነው። ግን እሱ ምን አደረገ? ደፈራት፣ አሰቃያት፣ ልጇን አሳጣት፣ ብዙ ነገሮችን አሳጣት። ማንነቷን፣ ድንግልናዋን እንጃ ክብሯን ሁሉ መናው አሳጣት። ስለዚህ የሁለተኛው ደግሞ ተጨማሪ ሆነባት እና ይህን አይነት ቁስል ይዛ ሰው እንዳላት ሰው እያለ ሰው ይራባታል ማለት ነው። እህታችን ከማንም ጋር ከሀበሻ ጋር አትገናኝም፣ አበጠን አትገናኝም። አልሐምድላ ታናሽቷን አምጥካለች ማለት ነው። ነገር ግን አረብ ቤት ነው ያመጣቻት፣ ቢገርማችሁ ሀበሻ ቤት እንኳን አይደለም። ከሀበሻ ጋራ ምንም ግንኙነት የላትም ማለት ነው። እናችን እህታችንን ምከሯት፣ አስተያየት ስጧት በተቻላችሁ አቅም። እህታችን ካለችበት ሁኔታ እንዴት አርገን ነው ምናዋጣት ካለችበት ሪኒሲን ሀዲ እኔ እንጃ። በጣም ከምነግራችሁ በላይ ይሄ አሚሯ ውስጥ እየተምታታ ያለባት ነገር እነዚያ ያሳለፈቻቸው መጥፎ ጥቁር ነገሮች ናቸው። መጥፎ ሀዋሎች ናቸው እየመጡባት ያሉት እነዚህ ነገሮች፣ እንዴት አድርጋ ነው መወጣት የምትችለው የሚለውን አስተሳሰባ። እዚህ ላይ አዋታቸው ወርዳችሁ እስቲ አስተያየታችሁን እኛ እንጠብቃለን። አስተያየታችሁን እሷም እንሻላ ታነባለች፣ እህታችን ታነባለች ማለት ነው። ኮሜንት እንግዲህ በተቻለኛ አቅም እኔ በቅንጭላቴ ላይ ያስቀመጥኩትን ታሪኳን አስተላልፍ ያለው ብዬ እገምታለሁኝ። የተቻላችሁ አቅም ሸር፣ ሰብስክራይብ፣ ሸር እያደረጋችሁ ኮፒ እንዲሁም ስሙ ሰብስክራይብ ያደረጋችሁ ኮሜንት እየጻፋችሁ እች ልጅን ምእህታችንን እህታችንን ምከሩልኝ ማለት ነው። ወልዶች ጌ ካለችበት ወጥታ ሌላ ህይወት ጀምራ እኔ እንጃ እህታችን አገባች የምንበት ቀን እንዲመጣ ማለት ነው። ሰብራይዝ እንድናረጋችሁ የእናንተ ገዛ ያስፈልገናል። ሰላማችሁ ብዙ ይበልልኝ፣ ወዳችኋለሁ። ከእኔ በላይ አላህ ሱብሃነ ወተዓላ ይውደዳችሁ። ሰላማችሁ ብዛት። ሰላሙ አለይኩም ወረህመቱላሂ ወበረካቱህ